እናታችን ሰላምኖት ዳናኖት እንደምን አላችሁ? አለን ይሄንን መልእክት ያላኩት አስር ሺህ ብር ስንቄ ካቶሊክ አገልጋዮች ግሩፕ ናቸው። ካውጭ ሀገር ያላኩት መልእክት ነው። ስለዚህ እነሱን ማርቁት አሁን ከማረኛ ዳቦምቦ

ኤስ ከኒ አካባርቴ ከኒ ኤስ ቱዱዴ ደህናም ተ በመጀመሪያ ላይ ሰላም እላችኋለሁ። እንደምን ቆያችሁ? ባላችሁ ላይ መልካም አገልግሎት፣ መልካም በጎ ተግባር በማድረግ ይህን ጥሩ ነገር በመስራት ይህንን አገልግሎት ያገለገላችሁት የካቶሊክ አገልግሎት ማኅበር እናመሰግናለን። ይህንን መልካም ነገር ስላደረጋችሁ ምስጋናችን ከእጅጉ ነው። ስለዚህ ይህንን ስራ ይህን በጎ አገልግሎት በማገልገል በለም ላይ ሆናችሁ ዘር መንደር አካባቢ ሳትሉ ይህንን ድንበር አልፋችሁ ያገዛችሁትን ሁላችሁ እግዚአብሔር ይባርካችሁ እንላለን። እንዲሁም ስራው አላለቀም። ይህ የተቃጠለበት ቤት ነው። እዚህ ደግሞ ትንሽ ለማደሪያ የምትሆን ትንሽ ቤት አለች። በዚህ ቤት እያደረች ነው። ይህንን በተቃጠለው ቤት አካባቢ ላይ ሆነን ነው አሁን እያወረናለ ነው። በዚህች የነበረው ቤት ነው። የሚያግዛት ሰው የላትም። እንዲሁም ለሷ በጎኗ ሆኖ የሚያግዛት አባትም ቤተሰብ ስለሌላት ይህንን መልካም ነገር አድርጋችኋል። አሁንም በጻሎት እንዲሁም ለሌሎችም ሼር እያደረጋችሁ በሼርም፣ በዩቱብም፣ በተለያየ ነገር በሶሻል ሚዲያ ከቦታ ወደ ቦታ እናንተ ከኛ ይልቅ ብዙ ስለምታውቁ ይህንን መልካም አገልግሎታችሁን ለሌላ ሌላ ሼር እንድታደርጉ ጥሪያችንን እናቀርባለን። እናመሰግናለን። ሀሳብ አለኝ። አመሰግናለን። እንግዲህ በመጀመሪያ ከሁሉም በማስቀደም የሰማይና የምድር ፈጣሪ እግዚአብሔር አምላክ የተመሰገነ ይሁን። እናንተ የውድ ካቶሊካውያን ወጣቶች ስንቄ በሚባል ቡድን በጋራ ለመንፈሳዊ ሕይወት እድገት ሲትሉ ተደራጅታችሁ ለሚታደርጉት መልካም አስተዋጽኦ እንደ እግዚአብሔር ሰው ከልብ እያመሰገንኳችሁ ለእኛን እናት ደግሞ የበኩላችሁን ድርሻ በማዋጣታችሁ ከፍ ያለ ምስጋና ነው የሚኖረኝ። እግዚአብሔር ይባርካችሁ። ላለው እናንተ ያው አስር ሺህ ብር ለግሳችኋል። ልክ እንደናንተ ስሙ እንዳይነገር የፈለገ አንድ ወጣት ካቶሊካዊ 15 ሺህ ብር ሊኮላቸዋል። በጥቅሉ እሳቸውን ያለን ካሽ ብር ነው ለ25 ሺህ ብር ብቻ ነው። እንግዲህ በሀያ አምስት ሺህ ብር በኢትዮጵያ ኑሮ ላይ አንድ የተቸገሩትን እናት የቤት አባወራ ለማድረግ ምን ያህል ከባድ እንደሆነ አስታውሉ። እንግዲህ በቀጣይ ጊዜም የሚቻላችሁ ከሆነ በመልካም ፈቃዳችሁ እንድትተባበሩ በድጋሚ ጥሪያችንን እያቀረበን ላደረጋችሁት አስተዋጽኦ ከልብ እናመሰግናለን። እግዚአብሔር ስጥልኝ ይላሉ። ተባረኩ። በሌላኛው ደግሞ ያው እኛ ባለፈውም የመጀመሪያ ዙር መተን በጠየቀን ጊዜ እንዳወረን ከቁምስና ሙሉ በሙሉ ወጪውን ለመሸፈን ያልቻልንበት ምክንያት ቁምስና አሁን ያለሁበት እኔ ያለሁበት ቁምስና መሰረተ ልማቱ ብዙም የተመቻቸ ባለመሆኑ ቤተክርስቲያኒቷ የቁምስናውን ስራውን ካ ለማንቀሳቀስ በተቸገረችበት ወቅት ላይ በድጋሚ ይህ የእኔን እናት ቤት በመቃጠል ምክንያት በጣም ስላዘነን የእናንተንም ድጋፍ እና ባልጠየቅንበት ሰዓት ላይ ጉዳዩም ሰምታችሁ ፈጥኖ ደራሾ ናችሁ። በጌታ ፍቅር ተነስታችሁ ይህን በማድረጋችሁ በጣም ተደስተናል። እንደ ቁምስናም እንደ ቤተክርስቲያን አባትም ከልብ ነው ማመሰግናችሁ። እግዚአብሔር ስጥልኝ፣ ተባረኮ፣ መልካም የአገልግሎት ዘመን ይመላችሁ። እናመሰግናለን።